ጊዜው እየከፋ የሚሰማ ሁሉ እጅግ አሳዛኝ የሚታየውን ማስደንጋጭ የሆነ መጥቷል። ልጅ ያለው ሁሉ ሊሰማው የሚገባ እጅግ አስደንጋጭ መረጃም ተሰምቷል። ነፍስ ያላወቀን ትንሽዬ ልጅ ቁራሊዮ መስሎ በመዳበሪያ አፍኖ ሰርቆ ሲወስድ የተያዘው ግለሰብ በቁጥጥር ስር እንደዋለ ተሰምቷል። ይህ ድርጊት የትና እንዴት ተፈጸመ? የሰረቀው ልጅ መጨረሻስ ምን ሆነ? ሁሉንም እንነግራችኋለን። በሌላ መረጃ በቲክቶክ ክሬቲቭ አዋርድ ላይ የታዩ አለባበሶች ከባድ ተቃውሞ አስነስተዋል። ትውልድን የሚበክሉና ሌላ አይነት መልዕክትን ያዘሉ አለባበሶችን የለበሱ ግለሰቦችም ከፍተኛ ተቃውሞ ተነስቶባቸዋል። ለመሆኑ አለባበሶቹ ተቃውሞ የተነሳባቸው ለምንድን ነው በአለባበሳቸው ማስተላለፍ የፈለጉት ህዝቡን ያስቆጣው መልዕክትስ ምንድን ነው ሰላም በያላችሁበት ለእናንተ ይሁን ውድ የሰርክቲው ቤተሰቦች ሰርክቲው ወቅታዊ መረጃዎችን ወደ እናንተ የሚያደርስ ቻናል ነው በዛሬውም መሰናዶ ለወላጆች የጥንቃቄ መልዕክትን ያዘለውን አሳዛኝ መረጃና አወዛጋቢውን አዋርድ አስመልክቶ የተሰሙ መረጃዎችን ወደ እናንተ እናደርሳለን እናንተም ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክና ሼር በማድረግ አብራችሁን ቆዩ ተያዩ ህጻን ልጅን በቆራሊዮ ማዳበሪያ ውስጥ ደብቆ ለማሳለፍ ሲሞክር የነበረው ግለሰብ በቁጥጥር ስር መዋሉ ተሰማ። ዛሬ ህዳር 23 ቀን 2018 ዓ.ም በግምት አራት ሰዓት ገደማ በጋሞ ጎፋ ዞን ጊዶሌ ከተማ አስተዳደር አርጉባ ቀበሌ ገርሞሃ ዴዴ ንዑስ መንደር አስደንጋጭ የወንጀል ሙከራ ተከስቶ እንደነበረ ተሰምቷል። አንድ ግለሰብ ከታች በፎቶ ላይ የሚታየውን ጨቅላ ህጻን ልጅ በቆራሊዮ ማዳበሪያ ማሰባሰቢያ ቦርሳ ውስጥ ደብቆ በማስገባት ከአካባቢው ለማምለጥ ሲሞ ምክር በንቁ ማህበረሰብ ጥቆማ በፖሊስ ቁጥጥር ስር እንደዋለ ተነግሯል። ሕፃኑም በህይወትና በጤና ምንም አይነት ጉዳት ሳይደርስበት በሰላም ተርፎ ወደ ቤተሰቦቹ ተመልሷል። የዚህ አይነት አደገኛ ድርጊት ተደጋግሞ እንዳይከሰት ወላጆችና የአካባቢ ማህበረሰብ የሚከተሉትን ጥንቃቄዎች እንዲያደርጉም ፖሊስ አሳስቧል። በቆራሊዮ ስም የሚንቀሳቀሱ አካላት ላይ ልዩ ትኩረት መስጠት፣ አጠራጣሪ እንቅስቃሴም ሲታይ በፍጥነት ለፖሊስ ጥቆማ ማድረግ እንዲሁም ለህፃናት ደህንነት ቅድሚያ መመስጠት፣ ህፃናት ልጆችን ከእንዲህ አይነት አረመኔያዊ ድርጊት ከሚፈጽሙ ሰዎች መታደግ ይገባል የሚል የጥንቃ ጥንቃቄ መልእክትም ተላልፏል። ወደ ሌላኛው መረጃችን ስናመራ የቲክቶክ ክሬቲቭ አዋርድና በዕለቱ አንዳንድ ታዳሚዎች ለብሰው የመጧቸው አለባበሶች እጅግ ከፍተኛ ውዝግብ አስነስተዋል። ቲክቶክ ክሬቲቭ አዋርድ በኢትዮጵያ በድምቀት መካሄዱን ተከትሎ በተለይም በቀይ ምንጣፍ ላይ የታዩ የይዘት ፈጣሪዎች አለባበሶች በማህበራዊ ሚዲያ ከፍተኛ ውዝግብና መነጋገሪያ ሆነው ቀጥለዋል። የሽልማት ስነ-ስርዓቱ የፈጠራ ይዘት አቅራቢዎችን ለማበረታታት ያለመ ቢሆንም የበርካታ ታዋቂ ቲክቶከሮች አለባበስ ምርጫ ሀገር ውስጥ ባህላዊና ማህበራዊ እሴቶች ጋር የሚጋጭ በመሆኑ በህዝቡ ዘንድ ከፍተኛ ትችትና ተቃውሞ አስነስቷል። የውዝግቡ መንስኤ በተለያዩ ቪዲዮዎችና አስተያየቶች እንደተገለጸው አንዳንድ ተሳታፊዎች ለሽልማት ስነ ስርዓቱ ተገቢ አይደለም የተባሉ ከመጠን በላይ ወጣ ያሉ አልባሳትና ዘይቤዎችን ተጠቅመዋል የሚል ቅሬታ ሲሆን፣ የህዝቡ ምላሽም ብዙዎች ይህን የአለባበስ ዘይቤ አሳፋሪና የሞራል ውድቀት መገለጫ ሲሉ ሲተቹ፣ በተለይም ወጣቶች ባህላቸውና ወጋቸውን እንዲጠብቁ አሳስበዋል። በኩል ደግሞ አንዳንድ የይዘት ፈጣሪዎች ፋሽንና ግለሰባዊ ነፃነትን የሚያንጸባርቁ አለባበሶችን መልበስ መብታቸው መሆኑን በግልጽ ምላሽ ሰጥተዋል። በስነ ስርአቱ ላይ አነጋጋሪ ንግግር ያደረጉት አርቲስቶችም የክርክሩ አካል ሆነዋል። የዚህ ውዝግብ ዋነኛ ጉዳይ በፈጠራ ነፃነትና በባህላዊ ወሰኖች መካከል ያለውን ሽሚያ መሆኑን በርካታ የማህበራዊ ሚዲያ ተንታኞች እየገለጹ ነው። ይህ ክስተት በኢትዮጵያ ውስጥ ዲጂታል ሚዲያ እየጨመረ በመጣ ቁጥር የሚታየውን የእሴቶች ግጭት አመለካከት መሆኑም እየተነገረ ነው። የልማት ስነ ስርዓቱ ላይ በርካታ የይዘት ፈጣሪዎች የለበሱት አለባበስ ለከፍተኛ ትችት ምክንያትም ሆኗል። ብዙዎችም ይህን ድርጊት በመቃወም ሀሳባቸውን እያሰፈሩ ሲሆን፣ ገበያው ላይ ያለው እቃና አገልግሎት ብቻ በሆነ ሆኖ እጅግም አያሳስብም ነበር አሁን ግን እየተሸጠ እየተሸመተ ያለው የአስተሳሰብ አይነትና የኑሮ ዘይቤ ነው። ከዚሁም በአብዛኛው መሰረታዊ የሆኑትን የስብዕና ማልሚያ እምነቶች የሚንድ፣ ሰናይ ምግባራትን የሚያኮስስ፣ መለክ የለሽነትን የሚያራግብ፣ እብደትን የህይወት ፈርጥ አድርጎ የሚያሳይ፣ የሞራል ልቅነትን ሲያሳይ ብራቮ እያለ የሚያጨበጭብ፣ ከማህበረሰብ ጤና ይልቅ ፈንጠዝያን የሚያከብር፣ አዳዲስ የእርኩሰት አራዊት የሚያራባ የክፋት ሸቀጥ። ዓለሙ ሁሉ በእብደት ሲሮጥ የቀደመን ስለመሰለን እነርሱ በሶምሶማ የሚሄዱበትን ሁሉ ሁለተኛ ኢትዮጵያን በሽምጥ ጋልበን ደርሰንበት በአንዳንድ በኩል እንዳንቀድማቸው ያሰጋል። መለኪያ የለሽነት ልክ ሆነ። ቀደም ባሉት ዓመታት ይህ ነጭ፣ ይህ ጥቁር ማለት ይቻል ነበር። አረ ነውር ነው ሲባል አሁን ነውር ነው ባይ ነበር፣ ወይም ቢያንስ መሬት መሬት እያየን ጸጉር እያሻሸን እንለማመጥ ነበር። ክፋት ዛሬ የተፈጠረ ባይሆንም በስሙ ተጠርቶ ክፉ ይባል ነበር። በጣም የሚያሳፍረው ነገር የክስተቱ መኖር ብቻ ሳይሆን የማህበረሰቡ እሴት እንዴት እየሸረሸረ እንደሆነ ማየቱ ነው። ድሮ ነውር የሚባል ነገር ነበር፣ ዛሬ ዘመናዊነት ተብሎ ስሙ ወጥቶለታል። ወጣቱ ትውልድ ስልጣኔን የሚለካው ማንነቱን በመጣልና የሌላውን በመልመስ ከመሰለው አደጋ ላይ ነን። ራቆትን መሄድና እንግዳ የሆኑ ልብሶችን መልበስ እንደ አርት ወይም ፋሽን መቆጠር ከጀመረ ሰነባብቷል። ይህ ደግሞ ቀስ በቀስ የሞራል ልልነትን እያስከተለ ነው በማለት ድርጊቱን ብዙዎች ተቃውመውታል። ውድ የሰርክቱ ቤተሰቦች፣ እናንተስ ስለዚህ ጉዳይ ምን ትላላችሁ? ሀሳባችሁን አስተያየት መጻፊያው ላይ አጋሩን እያለን የዛሬውን መሰናዶ አበቃን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ሰላም